ታዋቂው ቲክቶከር አዶናይ መታሰሩን ተከትሎ በርካታ የእሱ ደጋፊዎች ቅሬታቸውን እያቀረቡ ይገኛሉ ማለት ነው። በአሁኑ ሰዓት ቲክቶክ ሙሉ በአዶናይ ፎቶና በአዶናይ ቪዲዮዎች ተጠልቅልቋል ማለት ነው። ፌደራል ፖሊስ ባወጣው መግለጫ መሰረት በኢትዮ ቲክቶክ አዋርድ ላይ በለበሰው ልብስ አማካኝነት ሀገርና ባህልን የማይመጠን በሙሉ አስረነዋል ብሏል። ይህም ተመልክቶ በርካታ ቲክታከሮችም እየታሰሩ ይገኛሉ ማለት ነው። እሱም በተመለከተ ሰፋ ያለ መረጃ ይዘን መተናል በተለይ እናቱም በትግራይ ማለትም በቢቢሲ ትግራይ በቢቢሲ ትግራይ መግለጫ ሰጥተዋል ማለት ነው። እሱም መግለጫ አሰማችኋለሁ። በዚህ በተጨማሪም በርካታ ወቅታዊ መረጃዎችን ነው ዛሬ ዘንላችሁ የመጣ ነው። እንደተለመደ ሁላችሁም ቪዲዮ ላይክ ማድረግ ጀምሮ አይከፈልበትም። ሰብስክራይብ ያላደረጋችሁ ሰብስክራይብ ልታደረጉ በእግዚአብሔር ስም አሳሰብኩኝ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ የሚቆየው ሚኮንኝ፣ እስቲ ወቅታዊ ጉዳዮችን እያነሳን እንጫወታለን። ወደ ፕሮግራማችን የቲክቶከሩ ስር ውዝግብ ፈጠረ። የኢትዮጵያ ፌዴራል ፖሊስ ቲክቶከር አዶናይ ብርሃን ኃይለ ሚካኤልን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ማሳወቅን ተከትሎ በማህበራዊ ሚዲያዎች ላይ የተለያዩ ሀሳቦች እየተዘዋወሩ ይገኛሉ። ህዳር 13 በተካሄደው የቲክቶክ ክሬቲቭ አዋርድ ላይ አራት ሽልማቶች ልማቶች እንዲሁም የመኪና አሸናፊ የሆነው አዶናይ በቁጥጥር ስር የዋለበት ምክንያት ግልጽ አይደለም የሚሉ ሀሳቦች እየተዘዋወሩ ይገኛሉ። አሁ እንግዲህ በርካታ የአዶናይ ደጋፊዎች ማለት ነው አዶናይ የታሰረበት ነገር ግልጽ አይደለም ብሏል። የፌዴራል ፖሊስ ባወጣው መግለጫ ደግሞ አዶናይ የታሰረው በኢትዮ ቲክቶክ አዋርድ ላይ በለበሰው ባህልን፣ ኢትዮጵያዊነትን በማይመጥን ልብስ ነው ተብሏል። እንግዲህ አዶናይ እዛ ሰዓት የለበሰው ልብስ ሱፍ ነበረ ሱፍ ይችላሉ አዶናይ ብርሃን ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒው በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥተኛ ስርጭት የታዩ አምስት ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። ቲክቶከር አዶናይ እና ስመኝ ገብሩ ወይንም ጃኒ በዝግጅቱ ላይ የለበሱት አለባበስ የሚያስከስስ እንዳልሆነና ከሰግጥ ፈምስ ቃል ጋር ተያይዞ ሊሆን እንደሚችል ሀሳቦች እየተሰነዘሩ ይገኛል። ይገኛሉ ማችሁት ነው። ውድ የተከበራችሁ ተመልካቾቻችን የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ መሰረት አዶናይ የለበሰውን ልብስ በዛ ሰዓት ሱፍ ነበረ። ጃኒም እንደምትመለከቷት እጅግ በአማረ እና በተዋበ መልኩ ነው ያን ፕሮግራም የተሳተፉት። ከዛ ውጭ ግን ከዚህ በፊት የታሰሩት ጃኒ የሚባሉ ቲክቶከሮችን ጭምር ጆሲ እና መጠለም በጣም ራቃኗን የወጣችሁ ሴትን ጨምሮ በጣም በርካታ ሰዎች በጣም ከኢትዮጵያዊነት ባህል ውጭ የለበሱ ሰዎች ታስረዋል። ግን አዶናይ የታሰረበት ምክንያት እስካሁን ፌደራል ፖሊስ ባወጣው መግለጫ መሰረት ከዛ ጋር በተያያዘ ነው የሚል መረጃ ወጥቷል። ግን አዶናይ እንደምታውቁት በበርካታ የኢትዮጵያ ልብ ውስጥ የገባ አሁን ከአራት ሚሊዮን በላይ ተከታዮችን ያፈራ ወንድማችን ነው። እሱ መታሰሩ ምክንያት አድርገው ደግሞ አንዲት እናት እጅግ ደንግጠው የሚያሳይ ቪዲዮ ነው ያለት። በጣም የታዘብኩት እና እናቶችም ይወዱታል በጣም የሚገርመኛል እና እስቲ የዚችን እናት ድንጋጤ አይተን እንምጣ ስ ሰሚ አዶናይ የታሰረ እንጃ ታሰረ ሙሉ ቀን ስታዩ ነበር እንግዲህ፣ እንደሰማችሁት ነው። እናቶች ሁሉ ደንግጠዋልና በጣም በርካታ ኢትዮጵያ እንደሚከታተሉትና እንደሚወዱትን የታዘብኩት፣ እግዚአብሔር ያስፈተውላለሁ። ከዚህ በተጨማሪ ግን አዶናይ ከመታሰሩ ከሀያ ቀን በፊት ቲክቶክ ቪዲዮ ነው የለቀኩትን ቪዲዮ አንዴ ታዳምጡልኛላችሁ አንዴ ታዳምጡልኝ አላችሁ። ምን ብዬ ነበር? ከዛሬ ሀያ ቀን በፊት አዳምጡት። ይህም ቪዲዮ ለአዶናይ ደርሱልኝ። አዶናይ በጥንቃቄ አዳምጠኝ። ኢትዮጵያ ውስጥ ያልተረዳው ትልቁ ባህላችን ምን እንደወጣ ታውቃለህ? ሌላ ሀገር ላይ የሌለ ምቀኝነት፣ የሰው ስኬት የማንወድ ሰውን ለመጣል የምንሯሯጥ ሰዎች ነን፣ ነፈሰው ጋር የምንነፍስ ሾርት ሚሞሪ መሆናችንን መዘንጋት የለብን። ይሄን ልጅ አስታወስከው? እንደዚህ በጣም ታዋቂ ሰው አልነበረም። ሶሻል ሚዲያ ላይ በርካታ ተከታዮች ነበሩት። እንግዲህ የሆነ ሰዓት ላይ ሲያቅበለብህ ሰውን ተደገፈ፣ ሰውን ተማመነ፣ ሰውም ጣለው። ዛሬ የሚገኝበትን ቦታ ታውቀዋለህ። መች እስር ቤት ነው የሚገኝ። ዛሬ ማንም ዞር ብሎ የሚያየው የለ። ተመልከት፣ የሰው ልጅ ለጊዜ ወዳ፣ ለጊዜ ይጠላል። ወንድማ አሁን የደረስክበት ደረጃ አሁን ያለበት ነገር እጅግ ደስ የሚል ነው። በአንተ ከፍታ የሚደሰቱ ሰዎች አሉ፣ እውነት ነው። ግን ደግሞ አሁን ከአንተ ስህተት የሚፈልጉ ሰዎች የአንተን ውድቀት የሚፈልጉ ሰዎች በጣም ብዙዎች ናቸው። ግን የተቀበሩ ቦምቦች ናቸው፣ አይወጡም። አሁን ልክ ስህተት ባገኙ ቁጥር፣ ችግር ባገኙ ቁጥር አንተን ለመውቀት የተዘጋጁ በጣም በርካታ ሰዎች አሉ። ኢትዮጵያን ባህላችን እንደዚህ ነው ብራዘር። ስለዚህ ሁሌም ቢሆን ማድረግ ያለብን ነገር ንገረን፣ ዝነኝነትህ በጨመረ ቁጥር የሰውን ፍቅር እግዚአብሔር በሰጠ ቁጥር እግዚአብሔርን አመስግነው፣ ሁሌም ተንበርክክ ሁሌ ብለህ እንግዲህ አዶናይ ከመታሰሩ ከሀቅም በፊት ጭራሽ ኢትዮ ቲክቶክ አዋርድ ላይ ሳይመጣ በፊት ሳይሸልም በፊት የመከርኩት ምክር ነው። ይሄ ነገር እንደሚፈጠር በጣም አውቄ ነበር። እና ሰው ሲያድግ አንወድም። በቃ ችግራችን ሰው ሲለወጥ አንወድም። ትልቅ ቦታ ሲደርስ አንወድም። እና ያልኩት ይኸው ተመልከቱ። ስለዚህ ከፍታችሁ በጨመረ ቁጥር ልትጠነቀቁና ወደ እግዚአብሔር ልትቀርቡ ጸሎት ልታደርጉ ይገባል። ታዋቂ ቲክቶከር አዶናይ መታሰሩን ተከትሎ የምትወደው እናቱ በቢቢሲ ትግራይ ላይ መግለጫ ሰጥታለች፣ ማለት ነው። እስቲ እናቱን መልዕክት አዳምጠን እንምጣ። አሁን ሰዓት እንደተሰማው መረጃ ከሆነ በትናንትና ዕለት የታሰረውን የአዶናይን የልጃቸውን እስራት አስመልክተው የአዶናይ እናት ለመጀመሪያ ጊዜ ኢንተርቪው ሰጥቷል። በዚህም ኢንተርቪዋቸው ላይ ሀዘን ውስጥ በመሆን ሀሳባቸውን ገልጿል። ስለዚህ ነገር ልንገራችሁ። የቲክቶከር አዶናይ ወላጅናት የሆኑት ወይዘሮ አባ ገብሩ ከቢቢሲ ትግረኛ ፕሮግራም ጋር በነበራቸው 8 ደቂቃ የረዘመ ኢንተርቪው እንደተናገሩት ከሆነ ልጄ አዶናይ ኮከቤ ነው። ልጄ የሚያጠፋው ነገር የለም። ያሰረው መንግስት ሁኔታዎችን አጣርቶ እንደሚለቅልኝ አምናለሁ ብሏል። በተጨማሪ ምሳቸው እንደተናገሩት ልጄ የራሱን ምቹ የሆነ ህይወት ትቶ መቶ ሰዎችን የሚያግዝ እኔንም የሚያበረታይ ልጄ ነው ብለዋል እያለቀሱ ልጅም ጥፋት የለበትም እና በቶሎ ይፈታልኝ ብለው ተናግሯል። ተማጽኗል ማለት ነው። ለሚታወቅ ቀናት በፊት ቲክቶክ አዋድ ላይ በተፈጸመው ተግባር የኢትዮጵያ ፌዴራል ፖሊስ አራት ቲክቶከሮችን በተጨማሪም እንግዲህ በትናንትናው እለት ሁለት ቲክቶከሮችን ማለትም አዶናይ እና እንዲሁም ጃኒን የኢትዮጵያን ባህልና ስነ ምግባር የሚጥስ ተግባር አድርገዋል። በዚህ ምክንያት እንግዲህ እነዚህ ቲክቶከሮችን በቁጥጥር ስር አውዬ ማጣራቱን እንደጀመረና እነዚህ ቲክቶከሮችን እንዳሰረ በትናንትናው እለትና ከትናንትና በስቲያ ያሳውቋል። ቢቢሲ ዘገባ በዛሬው እለት በራሱ ፔጅ ላይ ያጋራ ሲሆን የኔንም ሀሳብ ለመጀመሪያ ጊዜ ለመግለጽ ያክል ብዙ ጊዜ በዚህ ሶሻል ሚዲያ በሀገር ውስጥም ሆነ በውጭ የሚገ ሶሻል ሚዲያ የሚጠቀሙ ሰዎች እንደዚህ አይነት ተግባር ይፈጽማሉ። ነገር ግን አስፈላጊው ምርምት ሊደረግ ይገባል። ሆኖም ግን እነዚህ ወጣቶች ወጣቶች ናቸውና እያጠፋሉ ፈታቸውን አርመው ይቅርታ የሚጠይቁ ከሆነ በይቅርታ ሊታለፉ ይገባል ብዬ አስባለሁ። ከጠፉት ጥፋት የሰሩትን ጥሩ ነገሮችን በመመልከት በይቅርታ ቢታለፉ መልካም ነው ብዬ አስባለሁ። ይህ የእኔ አመለካከት ነው። ያው ጉዳዩ በህግ የተያዘ ስለሆነ ህግ የሚወስነው ነገር ይሆናል። በቅርቡም ወደ ቤተሰቦቻቸው ይቀላቀላሉ ብዬ አስባለሁ። እሱ የኔ የልብ የጸሎትና ምኞት ነው። መልካም ቀን ይውላቸው። እንደሰማችሁት ነው። እናቱ እጅግ በሚያሳዝን ሁኔታ ለቢቢሲ ትግራይ መግለጫ ሰጥተዋል፣ ማለት ነው። ልጄ ምንም ጥፋት አላጠፋም፣ ምንም ያደረገው ነገር የለም፣ መንግሥት አጣርቶ ልጄን እንደሚለቀው ተስፋ አለኝ ብለዋል፣ ማለት ነው። እንግዲህ እነዚህ ሰዎች በቅርቡ ፍርድ ቤት እንደሚቀርቡ ይታወቃል። ወንድሜ አንድ ነገር ልንገርክ? አዶናይን በዚህ ሰዓት ከግራ ከቀኝ ከኋላ ከፊት እየጮሁበት ያሉት እነማን እንደሆኑ ልንገርክ? በሶሻል ሚዲያ የጦርነት ነጋሪት፣ የብሔር ግጭት፣ የሃይማኖት ጭቅጭቅ እንድትሰማ የሚፈልጉ ከዚህ ሀሳብ እንድትወጣ የማይፈልጉና አእምሮህን ተጠቅመህ ወደተሻለ የሀሳብ ደረጃ ሄደግ ሰርተህ ማፍራት ወጥተህ መግባት የሚባለውን ነገር የማይፈልጉ ግለሰቦች ናቸው። በቃ የሶሻል ሚዲያን የጦርነት ነጋሪት፣ የሃይማኖት ጭቅጭቅ፣ የብሔር ግጭት ምናምን ምናምን ምናምን ብቻ እንድንሰማበት የሚፈልጉ ሰዎች ናቸው። ልንገርክ፣ በግራ በቀኝ እንደዚህ እያጣደፉ ያሉት እነሱ ናቸው። ለምን በቃ ሶሻል ሚዲያን ለምን አቅጣጫውን ቀየረ? ማህበረሰቡ እኛን ማዳመጥ ተወ። ትኩረት ሁሉ ወደሱ ሆነ። የጦርነት ነጋሪታቸውን የብሔር ግጭታቸውን፣ የሐሰት ፕሮፓጋንዳቸውን የሚሰማላቸው አጡ። በቃ ሌላ ምንም፣ ሌላ ሰው እኮ አይደለም እነዛ ሰዎች ናቸው። ንቃ ወንድሜ፣ አሁንም አእምሮህን ተጠቀም። አእምሮህን እንድትጠቀምበት ልጁ ይሄ አእምሮህን እያነቃህ ነው ያለው። ንቃ፣ ዛሬ ንቃ፣ አወቅበት። እነሱን አትስማ። ሰግጥ፣ ሰግጥባቸው ወንድሜ። ሶሻል ሚዲያን ብዙ ዓመት ተቆጣጥረውት ነገሩን እኮ ነገሩን የጦርነት ነጋሪት የብሔር ግጭት ወንድሜ ጋር ተስማምቼ እንዳልኖር እህቴ ጋር ተስማምቼ እንዳልኖር፣ ነገሩን ዛሬ ግን ሰግጥባቸው። ወደ ሌላኛው መረጃ ስንሸጋገር ደግሞ በዚህ ሳምንት እንግዲህ የጋዜጠኛ ሶፊኒያስ ነገር አላበቃም። እንግዲህ ጋዜጠኛ ሶፊኒያስ የሚተላለፍበት ጋዜጠኛ ሶፊኒያስ የሚያዘጋጀው የአሻም ቲቪ መዘጋቱ የሚታወቅ ነው። ከአሻም ሲቪ መሰናበቱ የሚታወቅ ነው። ጋዜጠኛ ሶፊነስ ወደ ጸበል ስፍራ እንደሄደ ተሰምቷል። በርካቶች ጸበል ስፍራ የወንበዴዎች የግብረ ሰዶሞች መደበቂያ አይደለም፣ በሕግ መጠየቅ ያለባቸው በሕግ ይጠየቁ። ኦርቶዶክስ እንደዚህ አይነት ባለጌዎችን ጋጦጦችን ታውጣ እየተባለ የሚገኙ ሲያዳምጣችሁ ነው ቤተ የወንበዶች ዋሻ አይደለችም። ገና ለገና ሰዎች ግብረ ሰዶመ እንደሆኑ ሲታወቅባቸው ዘለው ገዳም እየገቡ ከጠያቂነት ለማምለቅና ለማምለጥና መንፈሳዊ ለመሆን መጣር በፍጹም ትክክል አይደለም። ቤተ ክርስቲያንም ከእንደነዚህ አይነት ሰዎች ጎን ልትቆመ አይገባም። ምክንያቱስ ብዙ ሰዎች ኢትዮጵያ በተለይ ስትመለከቱ እንዴት ነው የሚሆነው? በአለማዊ ስፍራ ላይ በጣም በተበላሸ ስፍራ ላይ ይገኙ ቤተ የማይወክል በጣም አስቀያሚ ለሌሎች ምሳሌ የማይሆን ለማስተማር የማይሆን ነውር ካደረጉ በኋላ ልክ ሊጠየቁ ሲሉ ህዝቡ ሲባንንባቸው ዘሎ ገዳም ይገባሉ። ይህ ትክክል አይደለም። ትክ አይደለም። ስለዚህ የሰራው ኃጢአትን ብቻ አይደለም፣ ኦፍ ኮርስ ወንጀልም ጭምር በወንጀል የሚያስጠይቅም ነገር ነው። ስለዚህ ቤተክርስቲያን እነዚህን ሰዎች አውጥታ በመስጠት ለብዙዎቹ ማስተማሪያ ማድረግ መቻል አለበት። አለበለዚያ ግን በእንደነዚያን ልምምዱስ የሚገኙ በርካታ ሰዎች ማምለጫ እንዳላቸው ያስባሉ። ሲጀመር ቤተክርስቲያን ወንጀለኞችን መደበቂያ ስፍራ አይደለችም፣ አይደለም። እንደ ማንም ሰው ገደለ፣ እንደዚህ ያደረገ ግብረሰርሚያ ሆነ፣ ከዛ ባለቅ ሲታወቅበት ዘሎ ግብት እንዲህ ይባል ነገር የለም። እስከ ዛሬ የት ነበርክ? የት ነበርክ? እስከ ዛሬ ገዳም ለመሄድ ጽሞና ለመያዝ ለመማር፣ ለመታረም ጊዜ አልነበረ? ግን እኮ ነበረ። ነገር ግን የምትፈልጋቸውን ስራ ካደረግክ በኋላ ልክ ጉዳዩ ይፋ ሲሆንና ሲታወቀብ በመረጃ ሲደገፍ ዘለ ጥልቅ አልክ ማለት ነው ይሄ በፍጹም